ማህሌት ቅድስትን ከዚህ ጋር ካለቀቅሽኝ ሲጠርጌን የምገልሽ ብላ ጉሮሮ አድርግም አድርጋ ያዘቻት። እሷም ደግሞ ለአንቺ አልሸነፍም እንደዚሁ በቀላሉ ብላ እንደውም ብሩክየት እንዳለ አውቃለሁ፣ ግን ደግሞ አልነግራቸውም። የፈለጋችሁትን ነገር ማምጣት ትችላላችሁ። እኔ ማንንም ፈርቼ አላውቅም። ስለዚህ ብሩክየት እንዳለና ለምን እንደጠፋ አውቃለሁ አለቻት። እሷም ደግሞ ይህንን አሁን ያወራሻትን ወሬ መልመል ሲመጣ ለሱ ታወሪያለሽ ለእኔ ሳይሆን አለቻት። እሱን አብረን የምናየው ይሆናል። አልናገርም አልኮ አልናገርም ወደ ሳይሆን ይሆን በግድሽ ትናገሪያለሽ። መሀሌት ማህሌት አሁንም አለፈለፍሽ እኮ ካፍሽ ወጥቷል። የወራሻትን በሙሉ ሪከርድ አድርጌሻለሁ፣ አለቻት ቅድስት አታደርጊውን አድርጌዋለሁ። አንቺ ብቻ ነች እንደ ብልጥ ብልጥ የምትጫወቺው ስትላትም በጣም ደነገጠችና ወይኔ ሰራሽልኝ ማለት ነው? እመኝኝ ዋጋ አስከፍልሽ አለው አለቅሽም እያለች እንግዲህ እዛቸውን ቀጠለች። የፈለግሽውን ነገር ማምጣት ትችያለሽ። ከዚህ በኋላ አንቺን መፈራ መስሎች ከሆነ ተሳስተሻል አለቻት። ከዛ በኋላ እመኝኝ ዋጋ ትከፊበታለሽ ቅድስት፣ እንደዚህ እንደቀለልሽብኝማ የምለቅሽ እንዳይመስልሽ እሺ እያለች ምሳሌማ ናት ቅድስት ላይ አፏን መክፈት ጀመረች። ከዛም መልመል መጣ ና፣ አርፈሽ የማትቀመጪ ከሆነ አንቺ ሰው ምላስሽን በመቀዝ ነው የምቆርጥልሽ። አሁን እያንዳንዷን ነገር ለእኔ ትነግርኛለሽ። ከዛ በኋላ ወተሽ ትይጃለሽ። ከዚህ ጋር አይ አልናገርም፣ ዱላ ይሻለኛ ለምትይ ከሆነ ግን ምርጫሽ ነው። ምንም ላረገልሽ አልችልም። ወንድሜ የት እንዳለ ትነግርኛለሽ። ታውቂያለሽ ሁሉንም ነገር። ስለዚህ እኔ ከአንቺ ምንም አይነት ጉዳይ የለኝም ስለ ወንድሜ የምታውቂው ነገር እንድትናገሪ ነው እንጂ ያመጣውሽ እንጂ ዲኮር ልሰራብሽ አይደለም። ስለዚህ ሁሉንም ነገር ተናገሪ አላት። እሷም ደግሞ ምንም የምናገረው ነገር የለም አላውቅም፣ አልኩህ እኮ አሰማኝም እንዴ መንዴት ስትለው፣ ውሸቷን ነው ጋሼ መልመል፣ እሷ ታውቃለች፣ እንደውም ሪከርድ አድርጌያታለሁ። ስለ ብሩክ አውቃለሁ ግን አልናገርም፣ የት እንዳለ አውቃለሁ ብላለች። ምን? አዎ ይኸው ሪከርዷን አሰማሃለሁ ብላ እንግዲህ ቅድስት ስትል ሴትይቱ ቅድስት ትገልሻለሁ እያለች ዛቻዋን ቀጠለች። ከዛ በኋላ አሁን ነው አንቺ ብቻም ሳቶኝ ጓደኛሽንም አስሬ አመጣልሻለሁ። ከዛ በኋላ ሁለታችሁም እዚህ ጋር እንደ በግታ ስራችሁ ረሀብ ሲቀጣችሁ ትናገራላችሁ። ወንድሜል የት እንዳደረጋችሁት። አሁን ከአንቺ ጋር ወሬ አልፈለግም፣ ቅድስት ቆልፊባት ብሎ ጥሏት ሄደ። ከዛም እባክሽ ቅድስትዬ ከዚህ ጋር ልቀቂልኝ። ዛሬ ከዚህ ጋር ከለቀቅሽኝ ትልቅ ውለታ እንደዋልሽልኝ ነው የምቆጥረው። አረበቅሽ ሞኝ ይመስልሻለሁ እንዴ? ስታይኝ፣ እኔ እኮ ሞኝ አይደለሁም። እትዬ እትዬ አትበይኝ። እና በምን ብዬ እጥራሽ? ከዛ በኋላ ከእሷ ጋር አንድ ሁለት አንድ ሁለት ሲባባሉ፣ እንግዲህ እንግዲህ እሷም ብሩክ የት እንዳለ አውቃለሁ። እንደውም ልንገርሽ እውነቱን፣ እኔ አሳግቸዋለሁ ብሩክን። ምክንያቱም ቤቱን በእኔ ስም እስካላለ ዞረ ድረስ አታገኙትም ብላ ተናገረች ማለት ነው። ያ ነገር ደግሞ ለቅድስት በጣም ትልቅ ነገር ነው። ሪካርድ አደርጋታለች። ከዛ በኋላ እንግዲህ ለመልመል ስትሰጠው መልመል ማለት የሰማ ማመናቃተው። ስለዚህ ወደሽ በግድሽ አሁን እያንዳንዷን ነገር ትናገሪያለሽ ማህሌት። ዱላ ነው የምትፈልጊው አንቺ በጸባይ ኤምቢ ብለሻል አደለም ሲላት፣ እባክን እባክህነት የለህም እንዴ እኔም ወንድሜ ይሄኔ እንደዚህ እየለፈለፈ ነው ገባሽ አሁን አንቺ ወንድሜ የት እንዳለ ዝናን ተጠይቀዋለሽ፣ አንቺም ደግሞ አውቃለሁ ብለሻ። ስለዚህ እያንዳንዱ ነገር ትናገራላችሁ፣ ከዛ ለቃችኋለሁ። ከእናንተ ምንም አይነት ጉዳይ የለኝም። አይ በጉልበት በጉልበት ነው የምትሉ ከሆነ እንግዲህ እሱን አብረን የምናየው ይሆናል። እምቢ ካልሽ አሳይሻለሁ። እኔ መልምል ነኝ፣ እስር ቤት እንደሆነ ለእኔ ቤቴ ነው። ስለዚህ ማንንም አልፈራም። እምቢ ብትይ ከሆነ እያለ እንግዲህ እያሰራራት፣ እሷም ደግሞ አልናገርም ለአንተ በነግረት ዝና ይገለኛል። ዝና ሲጀመር በህይወት ሲኖር እኮ ነው አንቺን የሚገልሽ ሲቀጥል ደግሞ እሱ ማናውና ነው አንቺን የሚገልሽ። ስለዚህ እውነቱን ተናገሪ። እምቢ ካልሽ ግን እሱን ማስሪ አምጥቼ እዚያ ተገብሽ አስቀምጥልሻለሁ አላት። እሱም ደግሞ ተው ከማትችለው ሰው ጋራ ባትፋለም፣ ጥሩ ነው። ዝና ማለት በጣም ኃይለኛ ሰው ነው። ዘሮ አንቺ ፍሪው እንጂ እኔ መልመል ሰው አልፈራም። ስለዚህ አሁን አንጠልጥዬ ነው እንደ በግ ጆሮን ይዤ ማመጣልሽ አላት። ከዛ በኋላ እንግዲህ እንዳሰበው አደረገው ማለት ነው። እሷ አንድና አንድ ምሳሌን ገላ ቤቱን የራሷ ማድረግ ነው የምትፈልገው። ያ ነገር ደግሞ መቼም ሊሳካላት አልቻለም። ቤቱ በምሳሌ ስም ነው ያለው። ሰላም ውድነት የከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? አለሁ ደና ነኝ። እንግዲህ ምሳሌ እማዬን ልቀቅያት እና ትውጣ ከዚህ ጋር ተዝናንታ ትምታ እንደ ታሳዘነችኝ እኮ አንቺ ልጅ አርፈሽ ቁጭ ባያልኩሽ እኮ እሷን ብንለቃት እኛን ትገለናለች። መነሻለ አንቺ ብላ ቅድስት ተቆጣቻት። ከዛ በኋላ ቅድስት ውሃ ጠጭኝ ብላ ለካ እጇን ፈታ ቁጭ ብላ ነበረ። ጉሮሯ ቢታሰርም ቅድስትን ጉሮሯን እንቅ አደረገቻት።

እያስፈራራሁሽ ሳይሆን እየነገርኩሽ ነው። ሰውየውን ታውቂዋለሽ አይደለ? ምን እንደሚያደርግሽ ታውቂያለሽ ጠንቅቀሽ። ስለዚህ ምንም አይነት ርህራሄ የለውም። እናም ብትለቅኝና በጸባይ ከዚህ ጋር ብሄድ ይሻልሻል አለቻት ማለት ነው። እሷም ወይኔ፣ የማንም ወሮበላ መጫወቻ አልሆን እንዴ! እመኑኝ፣ እሰራላችኋለሁ፣ ዋጋ አስከፍላችኋለሁ እያለች እንግዲህ የዛ ጓዛችኋን ቀጥላለች እንደ ውሻ ይምንም እንኳ መቀመጫ የሌለው ነገር ላይ ባዶ ሲሚንቶ ላይ ነው ያስቀምጧት እሷም ደግሞ እባካቸው ከዚህ ጋር አስወጡኝ ከዚህ በኋላ ምንም አይነት ታንኮልም ሆነ ምንም ነገር አላስብም እባክን መልመል ከዚህ ጋር አስወጣኝ እግሬን አመመኝ እጄን ቆረጠመኝ እያለች እንግዲህ ብትማጸ ነው እኔ መልመል ዝም ብዬ እንደዚሁ በቃቃ ወሬሽ የምሸወድ እንዳይመስልሽ እውነት አሁን ተናገሪ ከዚህ ጋር ለቅቄሽ ትሄጃለሽ አይ አልናገርም መመትይ ከሆነ ግን እንደዚቹ እዚህ ጋር ተኮራምተሽ ትቀመጫለሽ። እኔ ወንድሜ የት ነው ያለው? ወንድሜን ምንድን ነው ያደረጋችሁት? አሁን ትመልሽልኛለሽ ወይስ አትመልሽልኝም? በነገራችን ላይ መልመል ሲባል በስም እንጂ እንደዚህ በአካል አይተሽኝ አታውቂም አይደለ? ስለዚህ እኔ አሳይሻለሁ አሁን ማንነቴን። ከዚህ በኋላ እኔ መልምል ማን እንደሆንኩኝና ምን እንደማደርግሽ ያኔ ሳሳይሽ እውነቷን ትናገሪያለሽ። ዝና ማን ነው? ምንድን ነው? እኔ ስለ ዝና እንድትነግሪኝ ነው፣ ከአንቺ ምንም ጉዳይ የለብኝም ማለት። እኔ ስለ ዝና ምን ልንገርሽ፣ ሁሉንም ነገር ታውቂያለሽ። ሲጀመር ታውቂያለሽ ብሩክን ምን እንዳደረገው የት እንዳለ። ስለዚህ ሳይነግርሽ አይቀርም፣ እናም ለእኔ እንድትነግሪኝ እፈልጋለሁ። ከዛ በኋላ ወተሽ ትሄጃለሽ። አልናገርም እኔ ዝና ይገለኛል፣ እያለች እንግዲህ ብትማጽነውም ሲጀመር ዝና በህይወት ሲኖር ነው አንችን የሚገልሽ ከዛም አልናገርም ብላ እምቢ አለች እንግዲያውስ እዚሁ ጋር ታስረሽ ውጭ በይ እንደበክ ይሄንን ጀሌሽን ሂጅ አንጠልጥዬው ይዤልሽ ልምጣ ብሎ እንግዲህ እሱን ከሞገስ ጋራ ተያይዘው ሄዱ ማለት ነው ከዛም ቅድስትን እየጠራቻት እያሰቃየቻት እየሰደበቻት ትገኛለች ቅድስትዬም ደግሞ ሙድ እየያዘችበት አንቺ ሴትዮ አሁን እንኳን ተይዘሽ እንደው ዝም ብትይ ምን አለ አሁን አፍሽ አይሞትም አይደለ እንደው መጨረሻሽ ግን እንደዚህ ይሁን እያለች ጭራሽ በነዴት ብው አደረገቻት ማለት ነው። እሌላይ ለዋለ ለምትቀልጁ እውነት እሰራልሻ አለው። እኔ አይደለሁም እያለች እንግዲህ በጣም ተናዳ እየተናገረች ትገኛለች። አንድ ጊዜ ብቻ ፍጭኝና ና ከዚህ ያለውጣ፣ እውነት ነው የምልሽ፣ ምንም አላደርግሽም። አንቺ ከዚህ ጋር ብቻ አስወጭኝ። እኔ ቅድስት ሞኝ አይደለሁም። ይልቁንስ እንኪ ውሃውን ጠጭና ልሄድን። በሩን ዘግቼብሽ መልመል ነው ያዘዘኝ። ታዲያ እኔ አይደለሁም ማለቻት። ወይ ማህሌት መጨረሻሽ እንደዚህ ይሁን። ማህሌት በቃ የምታቂውን ተናገሪ እና ከዚህ ጦት ውስጥ ውጪ፣ እያለች እራሷን በራሷ እያወራች እንግዲህ። እኔ ያልኩሽ እኮ ይሄን ነው፣ ለካ እያንዳመጥሽ ነው እንዴ? እመኝኝ ቅድስት ትሰራልሻለው፣ እያለች ፈጋራዋን ከተለች እና ላልሰማሽ ነው እንዴ? እኔ እኮ ካንቺ ኢንፎርሜሽን ጋሽ የት እንዳለ እምን ውስጥ እንዳስገባሹ፣ ምናልባት ከአፍሻ አምልጦ እሰማለው እያልኩ ነው። ስለዚህ እሱንም ደግሞ ቅድም ተናግረሻል። የትና ምን ውስጥ እንዳለ አይ አልናገርም። ስለ እሱ የምትይ ከሆነ ግን ከባድ ነገር ስለሚፈጠር ከአሁኑ ተዘጋጅተሽ ጠብቂ። መልምል እንደሆነ ቆርጦ ተነስቷል። እንግዲህ እሱ ደግሞ አንድ ላሰበው እና ትላለው ዳር ካልደረሰ አይለቅም። ስለዚህ ብታስቢበት ይሻልሻል አለቻት። ዞር በይልኝ ውጪልኝ፣ ከዚህ ነገር እያለች ጨዋቷን ቀጥላለች።